የሚሳለው ሰው ፈቅዶ ነው እንጂ ቤተክርስቲያንም ወይም እግዚአብሔር አስገድዶት አይደለም። አንዳንዴ መሳሌ ሌሉብን እኮ ስዕለቶች አሉ አይደለም? መቤታችንም እኮ የተገኘችው በስዕለት ነው። ስዕለት ሳልሳል ብጸልይስ አይሳካም እንዴ? የምንሳለው መንፈሳዊ በረከትን ለማግኘት ስለምንሻ ነው። ስለታችን ሲሳካብቻ ነው የምናስገባው። ጸሎቱ ይሰምርለታል አይሰምርለትም፣ ያንን የሚወስነው ነው መዳን ያለም ነው። ስለት ማለት ምን ማለት ነው? በራሱ ቃሉ ስጋ ደስታን አታቅም። በስለት ውስጥ የምናገኛቸው ጥቅሞች ምንድናቸው? ናቸው። እንዴት ረሱት? የሚለው የመጀመሪያው መነሳት የነበረበት ጥያቄ ነው። አንደኛው ለምን እንሳላለን ነው። ሁለተኛው ስለት ባንሳል ጸሎታችን አይደርስም እንዴ? አለመፈጸም በራሱ ኃጢአት ነው ማለት ስዕለታቸውን የረሱ ሰዎች ምን ማድረግ አለባቸው? ስዕለት ሊሳል ሲፈል ጥርጣሬን ማስወገድ መቻል አለበት ማለት ነው። ሰላም ጠና ይስጥልን። እንዴት ያልት እንጃቤ ሰዎቻችን፣ እንደምን አላችሁ እንደምንከረማችሁ እግዚአብሔር የተመሰገነ ይሁን። እኛ ጋር ሁሉም ነገር ሰላም ነው። ሰዓታችንን ጠብቀን ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር ደስ የሚል ቆይታ ይኖረናል። ከፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ተመልሰናል ተመልካቾቻችን፣ ቆይታችሁን ከኛ ጋር ይሁን። እንኳን ደህና መጣ ቢል፣ እንኳን ደህና ቆይ። እንደት ነህ? ሰላም ነው። ቤትክ ነው ማለት ማለት ይችላል። አዎ አንድ ጊዜ መጥቻለሁ። አንዴ ብቻ ያው ነው። ቢሆንም ሁለተኛ ሲመጣ እኮ ያው እንደ ቤት ነው የሚታየው። ያው የካህን እና የሴት እንግዳ የለም የሚባለው። አዎ እንደት ነህ? እግዚአብሔር ይመስገን። እንደት ናችሁ? እግዚአብሔር ይመስገን። ስራ አገልግሎት ይመስገን ቆንጆ ነው። ቆንጆ ነው እንግዲህ፣ በጣም ነው የማመሰግነው። በጣም ውጥረት ላይ እንደሆነ ከቃለው ግን ከኔ ጋር ደስ የሚል ቆይታ ለማድረግ ስለመጣ በሚዲያችን ስም በጣም ነው የማመሰግነው። እኔ እንግዲህ ዛሬ የምናወራው ተመልካቾቻችን ያስቀምጡልን ነበር፣ ኮመንት ሴክሽን ላይ ብዙ ነገር ያስቀምጡልናል። ካስቀመጡልን መሀል እንግዲህ ስለ ስዕለት ነው። ስዕለት ምንድን ነው የሚለውን ነገር ዛሬ ከአንተ ጋር እናያለን ማለት ነው። በመጀመሪያ ስዕለት ማለት ምን ማለት ነው? በራሱ ቃሉ ራሱ። እሺ ጥሩ ርዕሰ ጉዳይ ነው የተነሳው። እንግዲህ ቤተክርስቲያናችን ከምታከናወናቸው አገልግሎቶች መካከል ስዕለት አንዱ ነው። ስለት የሚለውን ቀጥተኛ ቃሉን በምንተረጎምበት ጊዜ ምልጃ፣ ልመናን፣ ስጦታ መስጣትን የሚያመለክት ኃይለ ቃል ነው። ይሄ ኃይለ ቃል እንዲሁ በዘፈቀደ የመጣ ሳይሆን መጽሐፍ ቅዱሳዊና ከእግዚአብሔር ዘንድ የተላከልን ልዩ መልእክት እንደሆነ እንረዳለን። ቤተክርስቲያናችን እንደምታውቂው ሁሉንም ነገር በአግባቡና በስርዓት ነው የምታደርገው። መጽሐፍ ቅዱሳዊና መለኮታዊ በሆነ አሰራር ውስጥ የተዘጋጀ ነው። ስዕለት የመጣበትን መንገድ በደንብ አድርገን ወደኋላ ስናጠና እግዚአብሔር አምላክ ሰጪ፣ ሰው ደግሞ ተቀባይ እንደሆነ እናውቃለን። ስለዚህ ቤተክርስቲያን ውስጥ የእግዚአብሔር ድርሻ አለ፣ የሰው ደግሞ ድርሻ አለ። እግዚአብሔር ሙሉ በኩሌ ነው፣ በሁሉም ቦታ የሚገኝና ሁሉም ነገር ያለው አምላክ ነው። ሰው ግን የሚጎለው ነገር ብዙ ነገር አለ። ያንን የሚያጣውን ነገር በስጋም በነፍስም ለማሟላት ሲል እግዚአብሔር አምላክን የሚጠይቃቸው ጥያቄዎች አሉ። ከነዛ ጥያቄዎች መካከል አንደኛው ስለት ነው። እዚህ መዝሙረ ዳዊት ምዕራፍ 15 ቁጥር 9 ላይ በሕዝብ ሁሉ ፊት ስለቴን ለእግዚአብሔር እሰጣለሁ የሚል ኃይለ ቃል አለ። ስለዚህ ይሄ ኃይለ ቃል ሲዘጋጅ ስለትን መሰረት አድርጎ ነው የተዘጋጀው ማለት ነው። ስለት በሁለት መንገድ ሊፈጸም ይችላል። አንደኛ እግዚአብሔር የጠየቅነውን ነገር ስለሚሰጠን እንደ ልመናም ጭምር እንደ ምልጃም ጭምር እንቀበለዋለን። አሁን ላይ አብዛኞቻችን ደግሞ የምናውቀው የስለትን ትርጉም ከሚዳሰስ ነገር ጋር ነው። ሰው እግዚአብሔር ይህንን ነገር ካደረገልኝ፣ ቅዱስ ሚካኤል ይህንን ነገር ካደረገልኝ ብሎ ይሳላል። በሚሳልበት ጊዜ የሚዳሰስ ነገር ለቤተ ክርስቲያን አገልግሎት የሚሆነውን ነገር ይዞ ይመጣሉ ማለት ነው። ስለዚህ ስዕለት የሚለውን ልመና፣ ስጦታ፣ ምልጃ ከሚለው ጋር አባቶቻችን ያስተምሩናል ማለት ነው። በጣም ጥሩ አገላለጽ ነው። በጣም የብዙ ሰው ጥያቄ ነው። ሁለት አሻሚ ነገሮች ነው ያሉት። ወደ ኋላ ላይ ይመጣላለሁ። ሌላው ደግሞ ተመልካቾቻችን በዚሁ ከስዕለት ጋር እያይዘ የጠየቁ ነገር አንደኛው ለምን እንሳላለን ነው። ሁለተኛው ስዕለት ባንሳለ ጸሎታችን አይደርስም እንዴ የሚሉ በጣም አሻሚ የሆኑ ጥያቄዎች አሉ በጣም ጥሩ እንግዲህ መጽሐፍ ቅዱስን በደንብ አድርገን ስናነብ እነ አብርሃምንም እነ ሳራንም ሌሎችንም አሁንም እንዲሁም ያለንበት ወቅት የጾመ ነነዌ ነው ትንቢተ ዮናስንም ስናነብ ስለ ስዕለት በደንብ አድርገን እዛ ጋር እናገኛለን የመጀመሪያው የምንሳለው መንፈሳዊ በረከትን ለማግኘት ስለምንሻ ነው እንግዲህ ደስታ የሚለውን ነገር አባቶቻችን ለነፍስ ነው የሚሰጡት። ስጋ ደስታን አታውቅም የምታውቀው ነፍስ ብቻ ስለሆነች ማለት ነው። ነፍስ የምትደሰት ከሆነ ስጋም ደስተኛ ትሆናለች፣ የሚበልጠው ነገር የነፍስ ጉዳይ ስለሆነ ማለት ነው። ስለዚህ ሰዎች የሚሳሉት እቺ ምድር በጣም ከባድ ናት። የተለያዩ ሮዮት ዓለም ያለበት ነው። ሰው ስለ ጾሙ ይጨንቀዋል፣ ስለ ስራው ይጨንቀዋል፣ ስለ ትዳሩ ይጨንቀዋል። ማግኘት የሚፈልጋቸው ብዙ ነገሮች አሉ እነዚህ ነገሮች እንዲሳካለት ስለሚፈልግ ያንን መልካም ፈቃድ ከእግዚአብሔር ዘንድ ቢሆን ይሻላል ብለው ስለሚያምኑ የእግዚአብሔርን እርዳታ የሚጠይቁበት ነገር ስላለ ማለት ነው። ምክንያቱም አንድ ሰው ባይሳል ችግር የለውም፣ ይጸልያል፣ ይለምናል፣ የተለያዩ መንፈሳዊ ተግባራትን ሊፈጽም ይችላል። ስዕለት ላይ ስንመጣ ግን የሚሳለው ሰው ፈቅዶ ነው እንጂ ቤተክርስቲያንም ወይም እግዚአብሔርን ማስገድዶት አይደለም። ስለዚህ ማንኛውም ሰው የሚሳለው ስዕለት የሚያስገባው ለምንድን ነው? መንፈሳዊ በረከትን ለማግኘት ነው እንጂ ከጸሎቱ ጋር ምንም የማይገናኝ ነገር ነው ማለት ነው። አዎ በቃ ይበረታል። አሁን ካለው ደረጃ እግዚአብሔር አምላክ አንድ ደረጃ እንዲጨምርለት ነው። የወደቀበት የሰነፈበትን ነገር ላይ ጸሎት እንለምናለን ምክንያቱም ትልቁ የቤተ ክርስቲያን አገልግሎት ጸሎት ላይ ሰላለ ማለት ነው፣ ግን ጸሎትን የሚደግፍ ከጎን ደግሞ እግዚአብሔርን በደንብ ልናገኝ የምንችለው ከፈቃዱንም ደግሞ የምንጠይቅበት አንደኛው ስለ ሰሎ ሆነ የግድ አይደለም። ቤተ ክርስቲያን ላይ የግድ ተብሎ የተቀመጠ የስዕለት ስርዓት የለም። ሰው ፈቅዶና ወዶ ነው ይህንን ነገር አደርጋለሁ ብሎ የሚሳለው ማለት ነው። እንደውም ምን አለ፣ ምስል ምን ሲባል ሰማ እግዚአብሔር ይሄ እንዲካረክልኝ እንዲሰጥሃለው የሚባል አምላክ አይደለም ይባላል። በጣም ብዙ ጊዜ እንደዛ ይባላል። እና እንደዛም ነው ኖርማሊ፣ ይሄን ካረክልኝ ይሄን ሰጥሃለው የሚባል አምላክ አይደለም። ግን ይሄ ነገር የሚገርም ነገር በጣም ብዙ ቦታ አሻሚ ነው። እና ስለተሳልሳል ብጸልስ አይሳካም እንዴ? አንደኛው። ሁለተኛ ደግሞ ምን ብለው ያስባሉ አንዳንድ ሰዎች። ስለ ስንሳልና ኖርማል ጸሎት ስናደርግ አንድ አይደለም። ስለ ስንሳል ቀድሞ ስዕለታችን ይደርሳል። ይህ በቃ በዚህ ወር እንዲከረክልኝ እንዲያደርግልሃለውኝ የሚባሉ ነገሮች አሉ አይደለም? እንደዛ ካለ ቀድሞ ይደርሳል። ስለት ከተሳለን ኖርማል ጸሎት ከምናደርገው ውጪ ቀድሞ ይደርሳል የሚሉም አሉ። እዚህ ላይ እንተላለ። በጣም ጥሩ። እንግዲህ ነገረ ድነትን በደንብ አድርገን ወደኋላ ስንመለስ፣ እብራውያንን በደንብ አድርገን ስናነብ እግዚአብሔር አምላክ ራሱ በቃል ኪዳን ነው እኛን መጥቶ እዚህ ዓለም ላይ ያዳነን ማለት ነው። ቃል የገባው ነገር ነበረ። ስለዚህ ኃጢአት ነበረ፣ ውድቀት ነበረ። ያንን ውድቀት ሰዎች እንዲነሱ ስለፈለገ፣ ልጅነታችን እንዲመለስ ስለፈለገ እግዚአብሔር አምላክ መሀል ገባ ቃላት። በዛች ቃል መሰረት ነው መጥቶ እንግዲህ ድህነትን የፈጸመልን ማለት ነው። አንድ ሰው ሲጸልይ ጸሎቱ ይሰምርለታል፣ አይሰምርለትም። ያንን የሚወስነው መድኃኒዓለም ነው። ምክንያቱም በስጋ እስካለን ድረስ አሁን የጽድቅ ህይወታችን ገና ነው እኛ ኃጢአተኞች ነን፣ በደለኞች ነን ብለን ስለምናምን ከእግዚአብሔር ጋር ለመቅረብ ስለምንፈልግ ነው የምንጸልየው ማለት ነው። ያንን በደንብ አድርጎ እንዲያጠነክርልን ምን እናደርጋለን ከእግዚአብሔር ጋር ቃል እንገባባለን። እግዚአብሔር ቃሉን የሚጠብቅ አምላክ ስለሆነ ማለት ነው፣ የማይዋሻ አምላክ ነው። እንግዲህ እንደምናውቀው በዚህ ምድር ላይ ስንኖር ቃል ትልቅ ነገር፣ ቃል ከሚጠፋ እንላለና ብዙ አባባሎች አሉ። እግዚአብሔርንም የእኛን ያህል እንድናቀርበው ስለምንፈልግ እንደ አባት ስለምናስብ የስጋ አባቶቻችንም ኮ ይላሉ፣ በትምህርት እንደዚህ ከሆን ይሄን አደርግልሃለሁ ይህንን ሰርተ ከጠበቅ ይህንን ሪዋርድ እሰጥሃለሁ ይላሉ እና እግዚአብሔርንም የዛን ያህል እንድናቀርበው ስለሚፈለግ ምንድነው ከእሱ ጋር ቃል እንገባባለን እንድቆርብ ከፈለግ ንስሐይ እንድጠነክር ትዳሬ ጥሩ እንዲሆን ትምህርቴ እንዲገለጥልኝ የፈለግነውን ነገር መሳል እንችላለን። የምንሳለውን ነገር መጨረሻ ላይ እናወራለን። ይህ ነገር እንዲሳካልን አብልጠን ምንድን ነው ስዕለትን እናስገባለን ማለት ስለዚህ እግዚአብሔር አምላክ ለእኛ የሚበጅ ከሆነ እንዳስፈላጊነቱ፣ እንግዲህ የሚጠቅመንን የማይጠቅመንን የሚያቀሱ ስለሆነ በእሱ አማካኝነት ነገሮቹ ሊፈጸሙ ይችላሉ ላይፈጸሙም ይችላሉ የሚለውን ነገር ደግሞ ኮንሲደር ማድረግ መቻል አለብን ማለት ነው። እንግዲህ አንድ ሰው ተስሎ ራሱ ባይፈጽም ኃጢአት ነው። እዚህ መጽሐፈ መክብብ ምዕራፍ አምስት ቁጥር አራት ላይ ለእግዚአብሔር በተሳልክ ጊዜ ትፈጽመው ዘንድ አትዘገኝ የተሳልከውንም ፈጽም፣ የማትፈጽም ከሆነ ግን አትሳል ይላል። ስለዚህ ምንድን ነው አንድ ሰው ቃል እየገባ ነው ጌታ ወይ በሚቀጥለው ወር በሚቀጥለው ሳምንት ይሄን ነገር ካደረግክልኝ ይሄን አደርግልሃለሁ የሚለውን ነገር ቃል እየቀባል እግዚአብሔር ከፈጸመለት ሰውም ደግሞ በድርሻው ምን ማለት አለበት? የተሳለውን ነገር መፈጸም መቻል አለበት። አለመፈጸም በራሱ ኃጢአት ነው ማለት። ይሄን ነገር ወደ ኋላ መጥቼበት በደንብ ታስረዳኛለህ፣ እንደውም የብዙ ሰውም የማካከል ጥያቄ ስለሆነ ነው። እዚህ ላይ ግን ቁልቢ ገብርኤል እንደ አጋጣሚ ሄጄ ነበር እና ቁልቢ ገብርኤል ላይ የሚሳሉ ሰዎች ስዕለታቸው በጣም ነበር የሚያስገርመውም የሚያሳዝነውም። አላቅም ወይ አይደረግልኝም ብለው ቅማል የተሳለ ሰው አውቃለሁ። ቅማል ተስሎ ይሄን ታሪክ ከሰማሁ አላቅም። ቅማል ተስላ አይሳካልኝም ብላ ነበር መሰለኝ፣ ደረሰ። ከዛ ፋይናል ላይ ሲደርስ ትልቅ በሬ ይዛ ሄደ። በሬው ግን ከግቢ ላይ ያልፍ ያልቻለም በኋላ ላይ ስትጠየቅ እኔ የተሳልኩት እኮ እንዲ ቅማለው ምናምን ነገር አለችና፣ እሱ ለማግኘት የሄደችበት ፕሮሰስ እና ብጽዋን አባቶች ቁልቢ ገብርኤል በጣም ስዕለቱ አንዳንዴ መሳሌ ሌሉብን እኮ ስዕለቶች አሉ አይደለም። ይሄን ካረክልኝ ይሄን አስገባለሁ ለማንላቸው ስዕለቶች አሉና በጣም ተጠንቀቁ ሲሉ ትዝ ይለኛል። እዚህ የምትሳሉትን ስዕለቶች በጣም ተጠንቀቁ። የማይሆን ስለታም ልጅ አምጥቶ የሚያስገባም አለ። ብቻ ብዙ ነገር አለ እና ምን አይነት ስዕለቶችን ነው መሳል ያለብን? በጣም ጥሩ ጥያቄ ነው እንግዲህ። ትልቁ አሁን ኦርቶዶክሳዊት ቤተክርስቲያንን በደንብ አድርገን ስናት እነዚህ አይነት ስርዓቶችን እናሻሽላለን እየተማረን ስንሄድ፣ እንወድቃለን ሰዎች ስለሆንን ማለት ነው። ግን ትልቁ እንደዚህ አይነት ነገር በትምህርት ይገራል። እኛና ደግሞ ቤተክርስቲያንን የሚያገናኘን ነሳ አባቶቻችን ናቸው። ስለዚህ ከአበነፍሳችን ጋር ምንድነው እንደዚህ አይነት ኮሚኒኬሽኖችን ማድረግ መቻል አለብን ማለት ነው። ትምህርቶችን መውሰድ ምንድነው መሳሌ ያለብን መምህራንን መጠየቅ፣ በቅርበት ርቀት ብናገኛቸው እነሱም ሰልሆኑ ማለት ነው። መጽሐፍ ቅዱስንም አዋልደ መጽሐፍትንንም ስናነብ ስለት እንዴት እንደተፈጸመ በጣም ደስ ይላል። ብዙ ኃጢአት ሲመጣ መከራ ሲመጣ ጦርነት ሲመጣ ይሳላሉ፣ ድል ያደርጋሉ፣ ያልፋሉ። እመቤታችንም እኮ የተገኘቸው በስለት ነው። ስለዚህ ምን አደረጉ? እናትና አባቷ በተሳሉት መሰረት ለማን ሰጡ? ለቤተክርስቲያን ሰጡ ማለት ነው። አብዛኛው የመጽሐፍ ቅዱስ ክፍል ላይ ስታነቢ ስለት ሲሳሉ የነበሩት ምንድን ነው ልጆቻቸውን ለቤተ ክርስቲያን አገልግሎት እንዲውሉ ማስደረግ፣ ጦርነት ሲከሰት ሰላም እንዲሆን እግዚአብሔር አምላክ ፍርድ እንዲሰጥ ያደርጉ ነበረ። እኔ በጣም እዚህ ጋር ትኩረት ሰጥተን በጣም መነጋገር ያለብን ነገር አፈጻጸሙ ላይ ቢሆን በጣም ጥሩ ነው። እዚህ የቤተክርስቲያናችን የስርዓት መጽሐፍት ላይም በደንብ አድርጎ ያስቀምጡ። የመጀመሪያ አንድ ሰው ስዕለት ሊሳል ሲፈልግ ጥርጣሬን ማስወገድ መቻል አለበት ማለት ነው። ምክንያቱም እምነት ነው። በእግዚአብሔር እናምናለን። ያደርግልኛል፣ ፈቃዱንም ጭምር ነው የሚያደርግልኝ የሚለውን ነገር በጣም ኮንሲደር ማድረግ መቻል አለብን ማለት ነው። ስለዚህ እምነታችን ጥሩ ሊሆን ይገባል ማለት ነው። እንዲያውም ኦርቶዶክሳዊት ቤተክርስቲያን ያለን ከቅዱሳን ጋር ያለን አታችመንት ጥሩ ነው። ስለዚህ ገብርኤልን እንወደዋለን፣ መቤታችንን እንወዳታለን ካለን ቀረቤት አንጻር በጣም ስለሚያጠነክረን እምነታችን የተሻለ ያደርገዋል ማለት ነው። መጀመሪያ ስናደር አፈጻጸማችን ላይ ከመድረሳችን በፊት እምነታችንን ጥርጣሬ ውስጥ የማይከት መሆን መቻል አለበት ማለት ነው። ሁለተኛው እንዳነሳሽ ነው። በአግባቡ ነው መሆን ያለበት። አሁን በእኛ ቤተክርስቲያን ኃጢአት በሁለት መንገድ ይሰራል በምግባርና በሃይማኖት ይሰራል። ስለዚህ ይህንን ኃጢአትሽን ለማስወገድ ስትሄጂ ትናዘጃለች። ንስሓ አባትሽ ንስሓ አባትሽ ለአንቺ የሚሰጡሽ ቀኖና ቀኖና ማለት ቅጣት ሳይሆን ኃጢአት በተለማመደው ገላችን ላይ መንፈሳዊነትን ማለማመድ ነው። ብዙ ሰው ቅጣት ይመስላል። ስለዚህ አንቺነትሽን ለንሳባትሽ አባትሽ በደንብ አድርገሽ ስለምትገልጂ በጣም እግር የሌለውን ሰው ስግደት ላያዙለት ይችላል። ገንዘብ የሌለውን ሰው ለመጽዋት። እኛም የምንሳለው ነገር አግባብ በሆነው ነገር አንዳንድ ጊዜ ስሜታዊ እንሆናለን። ያ ምንድን ነው? ብዙውን ጊዜ እኔ ከክፋት አላየውም እንደ ግሌ ማለት ነው ቢኖረኝ ብሎ የሚመኙ ሰዎች አሉ ቤተክርስቲያን ብሰራ እንደዚህ አይነት ልብሰ ተክኖ ባሰራ መመኘት ነው ያ ለቤተክርስቲያን አገልግሎት ቀናያን ናቸው ብዬ አስባሉ ግን ነገሮች ሁሉ በአግባብ ሲሆኑ ጥሩ ነው ልካችንን ማወቅ ምን አለን ምንስ የለንም የሚለውን ነገር በጣም ማወቅ አለብን ማለት ነው ይህንን ካለማወቅ የተነሳ ብዙ ጊዜ ይስታሉ ብዙ ሰዎች ማለት ነው። ሶስተኛው ምንድን ነው? ስዕለቶቻችን በተፈጸመው ጊዜ ቶሎ መፈጸም መቻል አለብን ማለት ቅድም እንዳነሳ ነው፣ መዘግየት የለብንም። ልክ ደስተኞች እንሆንና ስጋችን ብቻ ይደሰታል፣ ነፍሳችን እንረሳውና ምን እናደርጋለን? ሰው ነፍሱ የምትደሰት ከሆነ ከቅዱሳን ጋር ከእግዚአብሔር ጋር ያለውን ግንኙነት በጣም የሚያጠነክርበት ነው። ስለዚህ ስለቱ ሲፈጸምለት በቶሎ እንዲፈጸምለት ምንድን ነው ያችን ነገር መፈጸም መቻል አለበት ማለት ነው። ሌላው በጣም መረዳት ያለብን ርዕሰ ጉዳይ ምንድን ነው? አሁን አንቺ እንዳልሽው እንዲያው ባይኖረን እራሱ ማለት ነው ባይኖረን ለመስጠት ድጋሚ መጸለይ መቻል አለብን ማለት ነው። እንዲያው አይበላውና አይበለውና የሆነ ነገር ተሰለሽ ባይኖርሽ በቃ የለኝም ብለሽ ለእግዚአብሔር ነው። ምክንያቱም እግዚአብሔር እንደ አባት ነው የምታናገር። የሌለንን ነገር ራሱ ለሱ መናገር በግልጽነት ነው። ያው እንግዲህ ውሳኔው የእግዚአብሔር ነው የሚሆነው ማለት ነው። እግዚአብሔር ቀጣይ የሚያሳይሽን ነገር ምን መሆን አለበት የሚለውን ነገር ማሳየት ነው። ይህንን ነገር ስናስብ አንዳንድ ነገሮችን ከቤተክርስቲያን ጋር ነው ማድረግ ያለብን። ስዕለት ስንፈጽም ቤተክርስቲያን ምን እንድንሰጥ ትፈልጋለች? ጠዋፍ፣ ዕጣን፣ ዘቢብ የመሳሰሉ ነገሮችን ከዛም በላይ ብዙ ነገሮችን ሊደረጉ ይችላሉ ማነሱና መጠለቁ ላይ ሳይሆን ቁም ነገሩ ምንድን በአግባብ መደረጉ ለቅዱስ ገብርኤል ቅማል ምን ያደርግለታል ማለት የምንሳለው ነገር ቅድም እንዳልኩሽ ነው የመጀመሪያው ምስጋና ማቅረባችን ነው የሚፈለገው ሁለተኛ ግን የሚዳሰስ ነገር ከሆነ የሚዳሰሰው ነገር ለአገልግሎት ለቤተ መቅደሱ አገልግሎት ለመንፈሳዊ አገልግሎት እንዲውል ማድረግ ነው ስለዚህ ያንን የምናደርግበት ኦኬዥኖችን በጣም ለይተን ማወቅ መቻል አለብን ማለት ነው በጣም እውነት ደስ የሚል ነገር ነው። እኔ ራሴ ማወቅ የምፈልጋቸው ነገሮች ነው እየነገርክኝ ያለከው። እንዳልኩ ይሄ በጣም አሻሚ እኔ ጋ ያሉ አሻሚ ሀሳቦች ነበሩ። ሌላኛው ደግሞ ስዕለታችን ሲሳካ ብቻ ነው የምናስገባው። አሁን ለምሳሌ እኔ ተሳልኩኝ፣ ስዕለት ያልደረሰም ያልኩበት ቀንም አለፈ። ሶ ያን ስዕለት ማስገባት አለብኝ ማለት ቅድምን፣ ብለናላ ቃል ኪዳን ነው የምንገባበ ግን ካደረክ እንዲህ ካደረክልኝ። ስለዚህ ምንድነው ሲፈጸም ነው ያ ነገር ነገር መፈጸም። አዎ፣ ግን ሳይፈጸም እናስገባለን ካለ ችግር የለውም። ከዛ በኋላ ያለው ግን መንገድ በጣም አደገኛ ይመስለኛል፣ በግሌ ማለት ነው። እንሳላለን ባይፈጸም፣ አለመፈፀም ችግር የለብንም። ድጋሚ የምንጸልየው ምንድነው ያ ነገር። አንዳንድ ጊዜ ስዕለቶቻችን እኛ ስለፈለግን ብቻ ሳይሆን የእግዚአብሔርን ቀድሜ ይጠብቀዋል። አንዳንድ ጊዜ እግዚአብሔር በህይወታችን ሊያስተምርን? ከአንዱ መንገድ ሁለተኛው መንገድ፣ ዛሬ ተስረሽ ቅዱስ ገብርኤልን ታህሳስ 19 የሆነ ነገር አደርጋለሁ፣ ባይሳካ ለሐምሌ 19 የምትጸልዩ ከእግዚአብሔር ጋር ያለሽን ግንኙነት ለማጠንከር ነው። ባይሳካልሽ ባትፈጽም እግዚአብሔር ቅር አይለም፣ ቅዱሳንም ቅር አይላል። ግን ምንድን ነው በሁለታችሁ መካከል ያለ ልክ እንደ ኮንትራት አግሪመንት ነው የሚሆነው ማለት ነው። ይሄ ከተደረገልኝ አደርግልሃለሁ ብለሽ ስለምትገቢ ምንም ችግር የለውም። የሚያወዛግብ ነገር አይደለም ቀላል ነገር ስለሆነ ግን እንደ ስጋዊ ስለምናስባቸው አሁን በቅዱሳን ዘንድ መቀናናት የለም አይደል? እዚህ ምንድ ነው በእነሱ መካከል መቀናናት እንደሌለ ሁሉ እኛ ጋር ምንድ ነው ሳንቀና ያንን ነገር እንድንፈጽም። ካልሆነም ደግሞ መተው እንችላለን። ተውን ማለት ግን ከእግዚአብሔር ጋር ያለን ግንኙነት ቆመ ማለት አይደለም። ምክንያቱም እንጸልያለን፣ ሌሎች መንፈሳዊ ተግባራት ላይ እንሳተፋለን። ስንሳተፍ ማንን ነው የምናገኘው? ይሄ አዲሽናል ነገር ነው። ስለዚህ ያለንን በይበልጥ ለማቅረብ ስለሚፈለግ ነውና ባይፈጽሙም ምንም ችግር የለም። ኃጢአትም አይደለም። ሌላኛው ደግሞ በጣም በጣም አሻሚ የሆነ ጥያቄ አለ። ስዕለታቸውን የረሱ ሰዎች ምን ማድረግ አለባቸው የሚል ነው። እና እንደ አጋጣሚ አንድ ጓደኛዬ አለች። የሚገርም ነገር ስለሰው የተሳለች ከአስር ዓመት በፊት ነበረ። ምንድን ነው አስረኛ ክፍል ካለፍኩ ብላ ለቅዱስ ሚካኤል ነበር ቃል ዘጋ። ሌላ ቀን የተሳለችው እና ረስተዋለች። ሌሊት ሌሊት ጅብ ያስሮጠኛል ትላለች። አላወቀችም እና ሂደት ታስፈታው ስለት ታሰልሽ ነበር እንዴ? ተባልሽ ማለት ነውና፣ ብዙ ብዙ ቦታ እንደ ብዙ ቦታ እነሳለና ስለታችን እንረሳዋለን። ሰው የረሱ ሰዎች ምንድነው መፍትሄያቸው? በጣም እንደውም አጥብቀሽ ጠይቂልኝ የተባልኩት ይሄ ነው። አንዳ ዝንጉዎች ነን ሰዎች ያለን ትልቁ ድክመታችን፣ እንዘነጋለን፣ እንረሳለን። ቅዱሳን ግን አይረሱም፣ እግዚአብሔርም የሚረሳ አምላክ አይደለም። እንዴት ረሱት የሚለው የመጀመሪያው መነሳት የነበረበት ጥያቄ ነው። ስጠየቅ የነበረው ነገር በጣም ለአንቺ ትልቅ ቦታ እንዳለው ስለምታሰቢ አስበሽ ተጨንቀሽ የጠየቅሽው ሲፈጸምልሽ እግዚአብሔርን ረስተሸዋል ወይ የሚለው ነገር ተመልሶ የሚመጣ ጥያቄ ነው። ሲፈጸምልን አሁንም ይበልጡ እግዚአብሔር ጋር ያለን ግንኙነት እንዲዳብር ነው እንዲጨምር የሚፈለገው ማለት ነው። እንዲያው ቢረሱ የውስጥን የሚያቅማን ነው እግዚአብሔር ነው እና ባስታወሱ ሰዓት ያንን ነገር መፈጸም መቻል አለባቸው። ቅድም ብዬሻለኝ። ከቤተክርስቲያን ጋር ያለን ግንኙነት በጣም መጨመር መቻል አለብን። ከንሳ አባቶቻችን ጋር፣ ከመምህራን ጋር ያለን፣ ከካህናት ጋር ያለን ግንኙነት ጥሩ መሆን፣ አንደኛ እነሱ ጋር ስንሄድ የምናገኘው ምንድን ማነው? እግዚአብሔር ነው የምናገኘው፣ የተደረገልንን ነገር አመስጋኝ ሰው ማለት እኮ አመስጋኝ ፍጡር፣ እዚህ ሁሌ ያመሰግናል። በስጋም በነፍስም ለተደረገለት አብልጦ ደግሞ በነፍስ ለተደረገለት ነገር እግዚአብሔር ምን ያመሰግናል፣ ቅዱሳንን ያመሰግናልና፣ እንዴት ተረሳ የሚለውን ወደኋላ መልሶ እንትን ማለት የሚላል ግን፣ ከዛ በኋላ ባስታወሱ ሰዓት በፈጸም መቻል አለባቸው ማለት ነው። ምክንያቱም ቃል ነው፣ እንዲው እነሱ ዘንግተው ረስተው ቢሄዱም ባስታወሱ ሰዓት ግን መፈጸም መቻል አለበት ማለት ነው። እንግዲህ ሳምታቸዋል። ስዕለታችሁን የረሳችሁ ሰዎች ሌላ ጸሎት ያስፈልገናል ማለት ነው። ስዕለታችንን አስታውሰን መድኃኒዓለም ብለን ማለት ነው። ሌላውን የሚጨርሰው ጥያቄ ደግሞ በስዕለት ውስጥ የምናገኛቸው ጥቅሞች ምንድን ናቸው? በስዕለት እንግዲህ ትልቁ ቅድም እንዳነሳ ነው። ትልቁ ስዕለትም የሚነሳ ነው። አላማ አድርገን የምንነሳው ምንድን ነው? መንፈሳዊ በረከቶችን ለማግኘት ነው። ከዛ በላይ በረከት ምንም የለም። ከዛ በላይ ጥቅም ምንም የለም። ስንጸልይም እኮ ለጥቅማችን አይደል? የምንሳለውም በነገራችን ላይ ለጥቅማችን ምንም ሰጪው መድኃኔዓለም ነው፣ ግን ስጦታ ያስፈልገናል። ያንን ስጦታ የሚሰጠን እግዚአብሔር ስለሆነ እንጠይቀዋለን። ይሄ ነገር ጎደለብኝ፣ ይሄ ነገር አስጨንቆኛል፣ ይሄ መንገድ ለእኔ ጥሩ አይደለም። ስለዚህ የትኛውን የሚሻለኝ አንተ፣ ይሄን ብታደርግልኝ። የምናስባቸው መንፈሳዊ ነገሮች ራሱ የምናስባቸው ነገሮች አልሆን ሲሉን እንዲሆኑልን እንሳላለን። ለቅዱስ ቁርባን አብቃኝ ህይወቴን እንደዚህ አድርገን ብለን እንሳላለን። እነዚህ የመጨረሻ ታርጌት የሚያደርጉት ምንድን ነው? መንፈሳዊ በረከት ነው። ከዛ በላይ ምንም የምናገኘው ነገር የለም። እንግዲህ ሰው ከተባረከ በኋላ ያለው መንገድ ጥሩ መንገድ የሚሆንለት ስለሆነ ማለት ነው። አንዳንዴ ምንረዳ፣ ለምሳሌ ብዙ ጊዜ ስዕለት በፊት እኔ እንግዲህ ሰንዴ ስኩልም ስማር በነበርኩበት ከተማ ብዙ ጊዜ ስዕለቶች ጃንጥላ፣ ጧፍ፣ ሻማ እና ገንዘብ ነበሩ እና የእግዚአብሔርን ስራ በጣም ነው የምደነቅበት። ምክንያቱም እንደዚህ አይነት ስዕለቶች የሚገቡባቸው ቦታዎች ምንም ነገር የሌላቸው ምንም አውጥተው ይሄ አንድ ጧፍ እንኳን ለቅዳሴ የሌላቸው ደብሮች በዓመታዊ ክብረ በዓል ላይ የሀገር ጧፍ የሀገር ሻማና ጥላ ይገባላቸዋል፣ በስለት ማለት ነው። እና እግዚአብሔር ለራሱን ቤት ነው የሚያመቻቸው ማለት እንደዛ ነው። እኔ የምረዳ አይደለም እየሰጠን ነው በቃ የሆነ እኛንም እኛም በረከት እናገኛለን፣ እኛም እንጠቀማለን። ቤተክርስቲያንም ትጠቀማለች። እንደዛ ቢሆን ነው። አሁን አሁን ነው ይሄ አንዳንድ ቦታ የምናያቸው ትክክል ያልሆኑ ምናምን ስዕለቶች ናቸው እንጂ ብዙ ጊዜ የቤተክርስቲያን ንዋየ ቅድሳት ናቸው ምንሳላቸው እና እሱ ደግሞ ቤተክርስቲያናችንም ከፍ ያደርግልናል። እንግዲህ ቤተክርስቲያን ምንም ሰማያዊት ናት፣ የሚጎልባት ነገር የለም። እኛ ጥላ ባናስገባ እንግዲህ እኛ ማናያቸው መላእክት ራሱ እንደ ጥላ ሆኖ ሊጋርዷት ይችላሉ። ተጠቃሚዎቹ እኛ አይደለ? አገልግሎቱ ሲፈጸም ስናይ ምንሳላቸው እንዳልሽው ነው። ቤተክርስቲያን ላይ ያሉትን ንዋያተ ቅድሳት ማወቅ፣ ቤተክርስቲያን ላይ የሚሰጠውን ነገር እና የማይሰጠውን ነገር መለየት መቻል አለብን ማለት ነው። ስለዚህ ብዙዎቹ ሲያስገቡ ምንድን ነው ምን አይነት ስጦታ ልስጥ የሚለውን ነገር ካዩት ነው ወይ ከዘመዶቻቸው ወይ ከጓደኞቻቸው ጥላ ስላዩ ነው እንጂ ከዛ በላይ ቢያዩ ሊሰጡ ይችላሉ ማለት ነው። የቤተክርስቲያን አገልግሎቷን መረዳት ያስፈልጋል። ምንድን ነው መንበሩ፣ ምንድን ነው መጎናጸፊያው፣ ምንድን ነው እዛ ጋር ምናያቸው ጥላው፣ ድባቡ፣ የመሳሰሉ ነገሮች ማየት መቻል አለብን ማለት ነው። ቤተክርስቲያን በቀረበን ቁጥር ቤተክርስቲያን እንደዚህ አይነት ነገር መስጠት አለብኝ የሚለውን ነገር እንደ መባም እናስባለን። እንኳን ስዕለት እንደመባም ጭምር እናስባለን። ሄደን የምንሰጣቸው ነገር ላይ ግራ አንጋባም ማለት እና ጥሩ ፖይንት ነው ያነሳሽ። እንደው ግን ከመጠቅለሌ በፊት ስለት ግዴታ አሁን ለምሳሌ መድኃኔዓለም ፊትለፊታችን አለ። ሻማ ከተሳልኩኝ ሻማውን ነው ማስገባት ያለብኝ አይደለ? አንዳንድ ሰው ስዕለቱ ከተሳካ የጸሎት ከተሳካ በኋላ በጣም ስሜታዊ ይሆንና ከተሳለ ውጭ ትልቅ ነገር ይዞ ይሄዳል። ያ አግባብ ነው? እንግዲህ ሊቃውንት ምን ይላሉ? መጀመሪያ ላይ የጠየቅሽውን ነገር ነው ማስገባት። ከዛ በላይ ብሰጪ በረከቱ ለአንቺ ነው፣ እንደ መባ ነው የሚቆጠርልሽ። ግን የተሻልሽውን ያህል መፈጸም ያለብሽ ያንን ያችንም መስቴን ፈጽም ከዛ በኋላ ያለውን ማድረግ እንችላለን ማለት ነው። ሻማም ታርስ። የተሳልሽውን ነገር ቃል ነው እኮ በእግዚአብሔርና በአንቺ መካከል የተገባባችሁት ቃል ኪዳን። ይሄ ቃል ኪዳን ከብሉ ጀምሮ የነበረውን እግዚአብሔር አምላክ ስለ ቃል ኪዳን ያስተማረ ነገር አለ። ስለዚህ ምንድን ነው ይህንን እንድታደርግልኝ ይህንን አደርግልሃለሁ ያልሺውን ነገር ብቻ ነው የምትፈጽሙ። ከዛ በኋላ ብታደርጊ ለበረከት ነው የሚሆንልሽ። ማለት ልክ የጾም ሰዓታችን እስከ 12 ጾምን አንድ ሁለት ሰዓትን ብንገፋ በረከቱ ለማን ለእኛ ነው። ደግሞ እኛ የምንሰጥ ሰዎች ሆነን አይደለም፣ በነገራችን ላይ ማለት ለመስጠትም የበቃነን የሰጠንን ነው የምንሰጠው? በጣም ምመናን መረዳት ያለባቸው ነገር እግዚአብሔርን እንጠይቀዋለን በስጋም በነፍስ የምንጠይቀውን ነገር ነው መልሰን ለእግዚአብሔር የምንሰጠው። ምንም የሌለን ሰዎች ነን፣ ግን የሰጠንን ነገር መልሰን እንሰጠዋለን። ያንን ነገር በሚገባ ማጤን መቻል አለብን። እኔ እውነት ስለመናገር በጣም ብዙ ነገር ነው የተማርኩበት። እንግዲህ ተመልካቾችን በጣም የብዙ ጥያቄ ነበር ስዕለት ላይ በጣም ብዙ ጥያቄ ነበረው ፐርሰናሊ ጠይቂ ል ሚላለ ቲያትር ላይም ገብቶ ኮመንት የሚያደርጉ ነበሩ እና አቤኔ በትንሽ ደቂቃ ግን በጣም ደስ የሚል ቆንጆ ማብራሪያ ነው የሰጠን። እግዚአብሔር አምላክ ከዚህ በላይ ጸጋውን ያድልህ። ስለመጣ አመሰግናለሁ። እኔም እጅግ በጣም አድርጌ አመሰግናለኝ። ተመልካቾቻችን የዛሬው ትምህርታችን እንግዲህ በጣም ደስ የሚል እንደነበረ ምንም አንጠራጠርም። ብዙ ነገር እንደተማራችሁበት እንዳተረፋችሁበት ተማመናለሁ። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ጀርቆዩልን።